እሩታ ቆንጆ ደህና ወለደች። እሩታዬ የእኔ ቆንጆ የኔ ጀግና ደህና ወለደች ማለት ነው። ያው መችም አይታችሁት የሆነ አቂቃትን ከምንም በላይ ነው ደስ ያለኝ እውነት። ጀግና ሰው እንደዚህ ሁኑ ስታዩት በጣም የሚያስደስታል እና የእሩታ እንደዚህ መሆን ለእኔ በጣም እውነት ደስ ነው ያለኝ። የኔ ጀግና ማለት ነው። አልሐምዱሊላህ ደህና ወለደች ሩታ፣ ቆንጆ ጀግና፣ ማለት እሷ ናት። ደህና ወለደች። አብረሽውም በደስታ እኮ አቃወጠው ወይኔ እንደት ብሮ እንደተደሰተ ግን ልነግራችሁ አልችልም። ሱብሃነላህ በጣም በጣም ነው የደነገጠውም በጣም ነበረ። እንደገና ደግሞ ስወልድም በጣም ነው ተደሰተው

አሸን በነፍሰ ጡርነቷ በጣም ስለተጎዴች፣ በጣም ነበረ ስብለት የነበረው መወለድ እኮ ቋንቋ ነው ሆነ እንጂ በጣም ነበረ። ደህና ወለደች። ያንሳማን እራሱን አቃና ቀየረ ከርማ ነበረ ንቅታ አድርጓት ነበር ለካ ወለዶ ነው። በጣም ደስ ይላል ቆንጆ፣ ደህና ወለደች።

እና እንደዚህ ሁን እስከሚያሳጠርፍ የነበረ ሩታዬ ዴና ወለደች። ይህኔ ጀግና ጀግና ይበገር የሆነ ሷ ማለት እና ዴና ወለያለች ያለች ያው ሁላችሁም ትከታተሉት ይሆናል። ሩታዬን እና ዴና ከሁለት ሆኔ በጣም ደስ ይላል ማለት ነው።

ጥቃትን በጣም ደስ ይላን። ሩታ እንላ ወንድ ልጅ እናት ሆነች። በጣም ደስ ይላን። ዋወወው ሩታ ቆንጆ፣ ጀግና አይበገር የነበረችና እንደዚ ደህና በሰላም ምጧም ቢመጣ ድምጧን አንጸጥ አድርጋ መሳኪን ደህና ወለደች ማለት ነው። በጣም ደስ ይላን ለሰድግላት ደግሞ በሰላም በሽልምት ውጣ ማለት ነው። በጣም ደስ ናለኝ። ከምንም በላይ ሩታዬን ይችግና። እና ሁላችሁም እስቲ ሀሳብ አስተያየት በኮሜንት አስቀምጡ። በጣም የምወዳችሁ ማክብራችሁ ጀዛኩሙላህ ኸይር ብያለሁ። ደግሞ በቀጣይ ቪዲዮ እስከምንገናኝ በያላችሁበት እናንተን የሚጠብቃችሁ ሁላችንንም አላህ ሱብሃኑ ታላ በየለንበት የጠበቀ እና ሀገራችንን ሰላም ያደርግልን ሁላችንም ይህናን። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።